ጋር በሆነችን እስቲ ቅርና በማንም ሰው ላይ ያውም በጠላትም ላይ ቢሆን እንኳን ሊደረግ የማይገባ አሳዛኝ ልብ ሰባሪ ክስተት ነው። ከሁሉ በላይ ለቤተሰብ ተስፋን ብጥስ አድርጎ የሚጥል አንጀትን ቁርጥ አድርጎ የሚያስቀር ሐዘን ሆኗል። ሊያወጉት ይከብዳል፣ ሊተነፍሱትም ይጨንቃል። ዝም ብሎም መብሰክሰክ ብቻም በርካቶች ሐሳብ አስተያየታቸውን እየሰነዘሩ ይገኛሉ። በጉዳዩ ላይ ድርጊቱንም ተቃውመዋል። የሴቶች መብት ይከበር የሚለው መልካም ሐሳብ ቢሆንም በትርኪ ምርኪ ጉዳዮች ላይ ሀሳብ አስተያየታቸውን ይሰጡ የነበሩ ሁሉ አሁን የታሉ እንዲህ ያለውን እሱ ወንጀል አይቃወሙትም ወይ የሚል ትችትንም እያስነሳ ይገኛል ያም ሆነ ይህ ወጣቷ ግን እንዲሁ ባጭር ተቀጨች እንዲህ ይፈጠራል እናጣታልን ተብላም ሳትጠበቅ በሰላም ከቤቷ ወጥታ ሥራ ቦታዋ ገብታ በተለመደ ፈገግታዋ ደንበኞችን እያስተናገደች በነበረችበት በሰው እጅ ተገድላ ሞተች ያውም በራሷ ፍቅረኛ እጅ ነገሩ እንዴት ሊፈጠር ቻለ ፍቅረኛዋ የተባለው ሰው ይህንን ያደረገበት ምክንያትስ ምንድን ነው? የገዳዩ መጨረሻስ ምን ሆነም? በስፍራው የነበሩ ሰዎችስ ያዩት ነገር ምንድን ነው? ምን አይነት ሀሳብ ሰጡም? ምንም ሳልቆይ ማርያም ሀዘነ ልቦና የሚለው የሆነ ሰው እሱ አንድ ሰው ከሉ ታይዘው ጠፍተው ነው ነው እንጂ እሷን እንዲያረጋታል ብያ ላሰብኩ ከለከለች እህቷን ገላት አለው። እንዴ አንተ እህቷ ምን አደረገች? ይህ እኮ የትዙ ፍላጎት ነው። ሽቱ ሁለት ሰዓት ወሩ ሶስት ሰዓት እስከ ለሊቱ ዘጠኝ ሰዓት ማንም የደረሰላት የለም። መ የሁለት ሞት ሞት ነው ትዙ ሞታቸው ሁለት ሚስት ያለው ሀገሩ ላይ የሚቀጠቅጥ ሚስቶቹን፣ ልጅ ያለው ካይሮ ላይ የሚያገባ ሚስቱን ሊገለይ ነው ብላ ሸሽታ የሄደች፣ ይሄ ባግራውንድ እያለ እውነት አባቶቼ እህታቸው ብትሆን ልጃቸው ብትሆን ይደላሉ። ይሄንን ለአባቶች ለኦርቶዶክስ ቤተ ክርስቲያን ለሲኖዶሱ ነው ምነግረው ስትጠፋ አምስት ወር ሙሉ ስጋው ደግሞ አልተቀበሉ። ከተጋቡ ከተጋቡ ቤተ ክርስቲያን ይህንን ነው የምታስተምረው? አፋቱኝ ይብላለች አሉ። ከአንዴም ሁለቴ እንዳልኩሽ እዚሁ ዝምጡኛ ናት በባህሪዋ። በዚች አምስት ወር ጊዜ በዚህ አምስት ወር ጊዜ ውስጥ ያልተመች እሱ አለማዊ ነው። ፈጣን ዘልዬ ገባው እንደዚህ አስተኝተዋታል። መስዋዕት ሊቃጠኛ ማ ላይ ጨዳይ ነ እኔ ጨካኝ ነኝ ግን የት እንደሚወስዷት ስላላወኩኝ የሷ ሚወስዷት ቦታ ልሄድ ብዬ ነው። እጄ ስገባ በጣም ብዙ ሶስት ሺህ አስክሬን ነው ያለው እና መለየት አቃተኝ። እህቴን እህቴን አስክሬን ውስጥ እኝታ መለየት ነው ያለሁት። ምን እያደረገኝ ብድግ እያደረገኝ አሳብጦ፣ በዚህ በኩል በዚህ በኩል ከፍቶ እጇን ሰብሮ ቀጥቅጦ እዚህ ጆሮ ላይ ወቅቶ፣ የጆሮው እኮ ተቆርጧል። በዚህ አብሮ አስተኝጦ ኮሪደር ላይ ብጣቂ አሶ አልብሶ ሰው እንኳን እንዳይደርስላት ሁለት በር ሁለት በር የውጭና የውስጥ ቆልፎ አራት ቀን ሙሉ አስተኝቷት ሄደው። ልጅ ለምንድን ነው ሲኖደ ስዝም ያለኝ ለምን እንደ አባት ይጠየቁልኝ። ይህን ብቻ ነው የኢትዮጵያ ሕዝብ ይፍረድኝ። እንደገና ምለው። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝህት ትርፍረፍ ይበልልኝ። እኔጋ ሁሉ ሰላም እግዚአብሔር ይመስገን። እንግዲህ መግቢያ ላይ እንዳዳም እንደሰማችሁት ማለት ነው። እቺ እህታችን በጣም በሚያሳዘን ሁኔታ እንግዲህ ህይወቷ አልፏል ማለት ነው። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አበረታቱኝ። እች እህታችን በአዲስ አበባ ትኖራለች ገላን በሚባለው ሰፈር ማለት ነው። እንዲሁም የፋርማሲ ሰራተኛ ናት እህታችን ማለት ነው እና አለመግባባት ከፍቅረኛዋ ጋር ይፈጠራል ማለት ነው። በዚህ ሁኔታ እንግዲህ ህይወቷ አልፏል። ግን ወደዛ ከመሄዴ በፊት መጀመሪያ እኔ አንድ ጥያቄ ያለኝ ማለት ነው። ይሄን ነገር ምናስቆመው በምንድን ነው? ምን ብናደርግ ይህ ነገር ይቆምልናል? ምን ብናደርግ ከእንደዚህ አይነት ነገሮች ውስጥ መውጣት እንችላለን? እንዲህ አይነትስ መጥፎ ስሜት ሲሰማን ምን ማድረግ አለብን? የሚለውን ይሄን ነገሮች በምን መፍትሄውስ ምንድን ነው? የሚቆመው መቼ ነው? የሴቶች የእህቶቻችን ጥቃት መቼ ነው የሚቆመው የሚለው ነገር ቢታሰብበት ብዬ አስባለው ማለት ነው። እስኪ ሀሳብ ምን ማድረግ አለብን? ሰላማዊ ሰልፍ ብንወጣ ህዝብ ላይ ህዝብ እንዳለ ወጥቶ ኦቤል ይሻላል ወይስ ምን ይሻላል? እውነት አሁን በዚህ በሶስት ወር ውስጥ በፊቱን ተውት፣ በሶስት ወር ውስጥ ብቻ ከአስራ በላይ እህቶቻችን በፍቅረኛ በእጩኛ በባል ህይወታቸው አልፏል፣ በሚያሳዝን ሁኔታ ማለት ነው። እና የዚህ ነገር መቼ ነው የሚቆመው? መቼ ነው ማብቂያው? መቼ ነው እኔ ግራ እየገባኝ ያለ የምሬ ነው ምላችሁ፣ ስሬስ መች ነው ይሄ ነገር በቃችሁ የሚለን ፈጣሪ ከሰማይ ካልሆነ፣ በአሁኑ ሰዓት ላይ መብትም የለም ምንም የለም ብለን እንዳየነው ከሆነ እንግዲህ እየቀጠለ እየተባባሰ ያለ ነገር ነው ማለት ነው። እና እች እህታችን እንግዲህ ወደ ዋናው ነገር ስገባላችሁ እች እህታችን በአዲስ አበባ ኮንዶሚኒየም ገላን ኮንዶሚኒየም ውስጥ የምትኖር ከአንድ ፍቅረኛዋ ጋር ፍቅረኛዋ ጋር አብራ አንድ ቤት ትኖራለች ማለት ነው። አብረው እየኖሩ እያሉ ለብዙ ዓመታት አብረው በፍቅር ከኖሩ በኋላ አለመግባባት ይፈጠራል እሷም የመድኃኒት ቤት ሰራተኛ ናት። አስገብቼላችኋለሁኝ ማለት ነው ቦታውን በጠራራ ፀሐይ ከትላንት ወዲያ ማለት ነው ትላንትና የተቀበረችው በጠራራ ፀሐይ ህዝብ ባለበት፣ አገር በተሰበሰበበት ደንበኞች ባሉበት የምትሰራበት መድኃኒት ቤት ውስጥ ነው ህይወቷ ያለፈው ማለት ነው። ፍቅረኛዋ ጋር አለመግባባት ይፈጠራል። እንለያይ ትለዋለች። እሱ ደግሞ መለያየት አልፈልግም አንቺም ከእኔ የተለይተሽ እንደትኖር አልፈቅድልሽም። አንለያይም ሁለታችንም ይላል። እሷ ደግሞ ከአንተ ጋር መኖር አልፈልግም በቃኝ። አለመግባባት እየባሰ ስለመጣ ሁለታችንም ተለያይተን የራስ የራሳችን ህይወት እንኖር ትለዋለች። አይ በማለት እሱ ሹፌር ነው፣ እሷ መድኃኒት ቤት ነው ምሰራው እንደነገርኳችሁ መድኃኒት መሸጫ ቤት እሱ ግን ፋርማሲ ውስጥ ማለት ነው። እሱ ግን ሹፍርና የሚሰራ የትልቅ መኪና ሹፌር እንደሆነ ነው እየተወራ የነበረው ማለት ነው። ግማሽ የታክሲ ነው ይላል። ብቻ ለማንኛውም ጉርሻ ላይም ፔጅ አለላችሁ ማለት ነው። በጣም የሚያሳዝን ነገር ነው ታሪኩ። በዚህ ያለመግባባት በተፈጠረበት ሰዓት ላይ እምቢ ስላለችው ብቻ ጭቅጭቅ ስለነበረ እሷ ስራ ቦታ ባለችበት ሰዓት ላይ ሽጉጥ ይዞ ይሄዳል። በስራ ቦታዋ ላይ ቀጥታ ይሄድና ህዝብ ባለበት ሊገዙ የሄዱ ደንበኞች ባሉበት ሳታስብ ግንባሯን ይላታል። በጥይት እዛው ትወድቃለች። ህይወቷ እንዳለፈ ሲያቅ ለራሱም ደግሞ ራሱን ይመታና ሁለቱም እዛ ህይወታቸው አለፈ። የሁለቱም አስክሬን ከዚህ መድኃኒት ቤት ወጣ ማለት ነው። ያሳዝናል፣ ይከብዳል፣ ይገርማል። የእሱ ቀብር ዛሬ ነው፣ የእሷ ትላንትና ተቀብራለች። በጣም ነው የሚያሳዝነው ይሄ ነገር መቼ ነው የሚቆመው ነው እኔ የምለው አልፈልግም ካለች መብቷን እኮ በቃ መለያየት እኮ መብት ነው አይደል እንዴ እኔ አልፈልግም ካልኩኝ አንድን ሰው በግድ ሊያገባኝ አይችልም በቃ ማለት እሱ ሰው ለእኔ ጥሩ አይደለም ማለት ነው ወይ ጥሩ ስነ ምግባር የለውም እሱ ግን አልለቅሽምም አልፈታሽም አንቺም ደግሞ ለብቻሽም አትኖሪም እኔም አንቺ ፈትቼ መኖር አልችልም ሁለታችንም አጥፍቶ መጥፋት ይሉታል ይሄ ነው ማለት ነው እሷንም እራሱ ነው በቃ አስቦበት ዘጋጀውን ሄደ። እንደዚህ አይነት ነገር የሚገፋፋችሁ ወንዶች እልክ ውስጥ ከምትገቡ አንድ ሴት ከአንተ ጋር ስትኖር ቆይታ አልፈልግም በቃኝ ካለች ችግር አለ፣ ማንጋን ያለ አንተ ጋር ችግር አለ። የሆነ ነገር እያጎደልክባት ነው፣ እየበደልካት ነው ወይ እየወሰለት ክባት ነው። ስለዚህ የአንጸባይህን አስተካክል ወይ በቅናት ጭቅጭቅ ይኖርብሃል። ትጨቀጭቃት ይሆናል፣ ትቀና ይሆናል። እሷ በጣም ቆንጆ እንግዲህ እዛ ጋ ጎረቤት ነን ብለው የተናገሩት ሰዎች ከቪዲዮ እንደሰማሁት ማለት ነው። እስከ መጨረሻው ሰምቸዋለሁ። ያም ቪዲዮ እዚህ ጋር መግቢያ ላይ ያስገባውላችሁ ቆርጬ ማለት ነው። በጣም ጥሩ፣ በጣም ትውት፣ በጣም ተጫዋች፣ በጣም መልካም ልጅ እንደነበረች የተነገረ ነው ማለት ነው። እቺ ልጅ ምንም ትሁን ምንም ለቤተሰብ ይሄ በጣም ያማል። አንድ ሰው ልጆቹን አሳድጎ አስተምሮ ስራ ሲይዞ ይጦረኛል ያገባል ይወልድልኛል የልጅ ልጅ ያለው ብሎ ተስፋ ሲያደርግ እንደዚህ በአጭር ቅጥፍ እያሉብን ያሉ እህቶቻችን ብዙ ናቸው። ያው እዚህ ጋር መድኃኒት ቤቱ ይሄ ነው እንግዲህ ህዝብ በተሰበሰበበት በሩ ላይ የሚታያችሁ ከሆነ ሁለት ፖሊሶች ቁመዋሉ። በሩ ተዘግቷል። እዛው ነው እንግዲህ በዚህ በፀሐይ በቀን ከቀኑ ሰባት ሰዓት ላይ ነው ሄዶ እንደዚህ ያደረጋት ይሄን ምን ትሉታላችሁ? እንዴትስ ይታሰባል? ማቆሚያውስ ምንድን ነው? ይህ እንደዚህ አይነት ነገር በቃ የሚባልበት ነገር ምንድን ነው? እረ በስመ አብ ምንናድርግ ምን እናድርግ? እኔ አባቶች ወጥተው ያው ግዙ ወይ የሃይማኖት አባቶች ሼኮች፣ ቄሶች ወጥተው ጳጳሶች፣ ኡስታዞች ወጥተው ይናገሩ ወይ ማለት የሆነ መብት ይሰጥን ብለው ለመንግስት ይናገሩ። እነሱ ወጥተው ድምፅ ይሆኑልን እንጂ እንድ በዚህ አይነት እኮ ወጣት እያለቀብን ነው። ሴቶች እህቶቻችን እያለቁ ነው። የዚህኛው እንኳን ፍትህ አንልም። እሱም ተገላግሏል። ደግ ራስ፣ እንኳንም ሄድክ በገዛ እጅክ። ምክንያቱም አያሳዝንም። እሱ ለምንድን ካላችሁ ይሄን ማድረግ ምን አመጣ? አልፈልግም ካለች መፋታት አለቀ ወይ በሽማግሌ ጸባይ ማስተካከል ካለበት ማስተካከል መታረቅ ካለበት መታረም ያለበትን ነገር ማረም በቃ በድ ይሻለው አጥፍቻለሁ ይሄ ስህተት አለ ስህተትን ማመን ዋናው ስህተታችሁን እመኑ ማለት ነው ያን ብላችሁ የምታርሙት ነገር ካለ አረሙ የማይሆን ከሆነ ተለያይታችሁ ወንድም እህት ሆናችሁ እሷ ምርጫውን አንተ ምርጫህን መኖር ትችላለህ የሰውም ህይወት አጥፍተህ አንተም ራስህ ጠፍተህ ይሄ ሰው የእሳት እሳት ነው የሚጠብቀው፣ የሲኦል ሲኦል። ለምን ካላችሁ፣ አንድ እችን ምስኪን ህይወቷን አጥፍቷል። ሁለት ራሱን አጥፍቷል። ማንም ሰው የሰው ህይወት ያጠፋ ይጠይቃል። የራስ ህይወት ሌላውን እንኳን ተውት፣ ከዚህ በፊት የሰራውን ተውት፣ ይህን ከባዱን እንኳን እኛ የምናውቀው ማለት ነው። ይሄ በሰማይም በምድርም ነው ያጣ ይሄ ሰውዬ ማለት ነው። እሷንም እራሱ ነው፣ ሁለቱም በአንድ ቀን ተገላገሉ ማለት ነው። ይሄስ እንዴት ይሆናል? እኔ ሰው የለም ወይ? ያለው ሰው ቪዲዮ ከሚቀርጽ ማለት ነው። ቪዲዮው ነው እንግዲህ በአሁኑ ሰዓት እኮ ሰው ሲደባደብ ሰው ሲጣላ፣ የኛ ኢትዮጵያን የተባለግነው ነገር ምንድን ነው? ቲክቶክ ላይ ፌስቡክ ላይ የሆነ ነገር ላይ ለመልቀቅ ዩቱብ ላይም ሊሆን ይችላል ቪዲዮ ነው የምንቀርጸው። እዚህ ጋር ሰው እየተጋደለ ቪዲዮ እንቀርጻለን ተደብቀን፣ ራሱ ለምን ከማገላገል ከመጮህ ለዛ ሰው ስልክህን ወርውረህ ያን ሰው ከዛ ሞት ከማዳን ከዛ አደጋ ከማዳን በቪዲዮ መቅረጹ ይቀለናል። አሁን ላይ ተበላሽተናል። ይሄ በጣም ከባድ በጣም ያማል፣ በጣም ያሳዝናል። ስለዚህ ይሄ ነገር ይታሰብበት እላለሁ። መጨረሻውም እንደሚሆን አላቅም። የሆነ ነገር የሆናችሁ ሰዎች የሆነ ምን ሰዎች ልበል? እኔ አባቶች አልኩ ምን አልኩ፣ ከምሬ ነው መላችሁ። ምን እንበል? ማን ወጥቶ ይሄ ነገር ማቆሚያው እንዲህ ቢሆን ነው ብሎ የሆነ ሀሳብ የሚያዋጣ ሰው እኮ ጠፋ። ማለትም መንግስት ፍትህ የለም በዚህ በሶስት ወር ውስጥ ቀነኒና ትዝታ እንደዚህ እንትን ካሉ በኋላ ከነሱ በኋላ ስንት ስንት ስንት እህቶቻችን እናጣን። ኧረ ተው! በተለይ ባደጉ ከተማ ከተማ ውስጥ ነው ይሄ መንፈስ ደግሞ ያለ ተለቀቀባችሁ እንዴ? እውነቴን ነው ምለው ወደ ክፍለ ሀገር እንኳን ሰላም ነው ማለት ይቻላል። በተለይ ወደ አዲስ አበባ ምናምን ከተማ አካባቢ ይሄ ነገር እንደ እንትን ሁኗል። በቃ ፋሽን ይሁን ምን ይሁን አላቀ ምን አይነት መንፈስ እንደመጣ ጸበል ሂዱ፣ ሙስሊሞችም ስገዱ፣ እውነቴን ዱሃ አድርጉ በደንብ አድርጋችሁ። ኦርቶዶክሶችም ጸሎት አድርጉ፣ ወደ ጸበል ሂዱ። እስኪ እንዲህ አይነት ነገር ሲገፋፋችሁ እንዴ? እኛ ምንድን ነው? ከምን ጋር ነው ያለነው? አሁን በአሁኑ ሰዓት ላይ ማለት እኛ ኢትዮጵያኖች ወደ አውሬነት ከተቀየርን በጣም ቆይተናል። ወደ አረመኔነት ከተቀየርን ቆይተናል። አሁንማ ተለማመድ ነው፣ ብርቅ አይደለም። ሰው ሞተ ብርቅ አይደለም። እንትና ተገደለች፣ እንትና ተገደለ በቃ ማለት ምንም ተለማምደነዋል። ጆሮችን ለምዶታል፣ አይምሮአችን ለምዶታል። የምሬ ነው የምላችሁ። በፊት ግን ውሻ እንኳን ሲሞት ሲያሳዝን እናለቅሳለን። አሁን ምንም የሰውን ሬሳ እንደዚህ እያየ ነው የምናልፈው ማለት ነው። ረክሰናል። የእውነቴን ነው እምላችሁ። የሰው ልጅ በዚህ ልክ የረከሰበት ኢትዮጵያ ውስጥ ነው። በተለይ ሴቶች እንደዚህ የሴቶች ደም የውሻ ደም የሆነበት የሴቶች ሞት የውሻ ሞት የሆነበት ደግሞ ኢትዮጵያ ውስጥ ነው። መቼም ቢሆን ኢትዮጵያ ለሴቶች እየቆመች አይደለም። በቃ እውነቴን ነው። በአሁኑ ሰዓት ላይ ሴት ልጅ እንዳትወለድ ጸሎት አድርጉ። ለምን? የሚደርስባትን አስቡ። ሴት ልጅ አይስጠኝ በሉ። እዚህ ጋር መታ ስቃይ ነው የምታየው! የሴቶች ስቃይ በቃ እንዴ፣ እኛ ከማን ጋር እንኑር? ሰው አይቀመስም። ስኳር አይደለም፣ ጨው አይደለም። መጀመሪያ በፍቅር አማሃኝቱ ሲመጣ መላክ መላክ መስሎ ነው የሚመጣ። ማሬ፣ ወተቴ፣ ቴቴ እያለ ይመጣል። ከዛ በኋላስ አንድ ወር ባልሞላ ጊዜ ውስጥ እሳት ላይ ያቆምሻል፣ ምጣድ ይጥድብሻል። ከዛ ውሺ በቃኝ አልፈልግም፣ ይቅርብኝ ከእንደዚህ ህይወት ምን ነው ብቻዬን ብቀር ብላ ደግሞ ስትል፣ አይ ብቻሽንማ ቀሪም ህይወት ሽ ነው ማጠፋ ብሎ እንደዚህ ህይወት ያጠፋል። የዚህ ደግሞ ጭራሽ የባሰ የከፋ። ያንተ ደግሞ ደግ፣ እሰይ እንኳን ሄድክ፣ እኔ አላዘንኩለትም። ከምሬ ነው የምለው፣ ለዚህ ሰው አላዘንኩለትም። ይቅርታ አርጉልኝ፣ እኔ አረመኔ ሁኜ ምናምን አይደለም። አተሳዝን ምች ልጅ ቁጭ ብላ የቀን ውለዋን እየሰራች ባለችበት በስራ ቦታዋ ላይ እኮ ነው እንደ ድንገት እኮ ነው ከች ብሎ ሄዶ ህይወቷን ያጠፋ። አስቦበት እኮ ነው። እሱ ሄደ አለሙ አስቦ ጠንስሶ፣ በቃ እሷንም አጠፋለሁ፣ ራሴንም አጠፋለሁ እዚች ምድር ላይ ሁለታችንም አብረን አንኖርም የሚል ውሳኔ ወስኖ ነው መሳሪያውን ይዞ ሄደ ማለት ነው። አስባችሁታል። እሷ ግን ምንም በማታቀው ውሎዋን እንደ በፊቱ ከርታታ እየሰራች ባለችበት ይሄ ነገር ሲደርስ በጣም እናቷን አስቡ፣ አባቷን አስቡ። ያው መቼም ሰው ወፍ ዘራሽ አይደለም። ውይ እኔ ግራ ገባኝ፣ በማርያም። የእውነቴ ነው ምላችሁ። መቼ ነው ምን የሚቆምልን? በቃ የምንባለው መቼ ነው? ምን ብናደርግ መብት ይመጣል? አሁን እስኪ ወደ መብት ሀሳቡ ብትሄዱልኝ ደስ ይለኛል፣ በእናታችሁ። እውነቴን ነው የምለው። በቃ ይሄ ነገር የሚቆምበት፣ እንዲህ ከተደረገ እንዲህ ይሆናል። አንቺ ምን አሳባለሽ ብትሉ፣ እንደኔ የገደለ ይገደል የሚለው ሕግ ኢትዮጵያ ላይ ይውጣልን ነው ለእኔ እንደ እኔ እንደምለው። ይሄ ከሆነ ሰው ይቆማል ቢያንስ። እኔ የአንድ ሰው ሕይወት ሳጠፋ የኔ ሕይወት እንደሚጠፋ አውቄ ከዛ ልፈራ ችላለሁ። እሷን ከጠፋኩ ጠፋለሁ የሚለው ቢያንስ ይሄን ማሰብ አለብን እንጂ በቃ አላቅም የኢትዮጵያ ላይ ብቻኔ ልብ የተሰበረው ስሬስ ማለት ከለትለት ደግሞ የሚያማምሩ ቆንጆ ቆንጆ እህቶቻችንን ነው የምናጣ በሰዎች ፍቅረኛ ባሏ በየአካባቢው በየክልሉ የተረጨብን መርዝ አለ፣ የተለቀቀው መንፈስ አለ። ይህን መንፈስ የምናቆመኛ በጸሎት በድዋይ ነው። በየሃይማኖታችሁ ጸልይ ወደ ፈጣሪ በቃ አለዛ፣ መቼም ቢሆን አይቆምልንም፣ አይመልስልንም። ለማንኛውም አበዛውባችሁ። ሰላማችሁ ይብዛ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳባችሁን ሁላችሁም እስኪ ኮሜንት ላይ እስኪ ጻፉ። ይሄ ቢደረግ ይቆምልናል። ሰላማዊ ሰልፍ እንውጣ፣ መንግስት ላይ ጫና እናድርግ፣ ሴቶች መብት ይከበር እንበል ብላችሁ እስኪ ይሄ ቢሆን ይሄ ቢሆን የሚል ሀሳብ እስኪ ስጡ። የምር እኔን ግራ አጋብቶኛል።